ሰላም ጤና ይስጥልን ተመልካቾቻችን፣ ይህ ሳምንታዊው የእኛናኛ መሰናዷችን ነው። እኛናኛ የገቢዎች ሚኒስቴር ከፋና ሚዲያ ኮርፖሬሽን ጋር በመተባበር በየሳምንቱ ልክ በዚህ ሰዓት ወደ እናንተ የሚያደርሰው ፕሮግራም በሀገር ውስጥ ገቢና እንደዚሁም ደግሞ በጉምሩክ ጉዳዮች ላይ ትኩረቱን እያደርጋል። ዛሬም በልዩ ሁኔታ እንግዲህ እንግዶችን ጋብዘን በተለይ የጥቅምት ወርን ገቢ ትኩረት አድርገን ያለፉት ደግሞ ከሐምሌ ጀምሮ እስካሁን ድረስ ያለው የገቢ አፈጻጸም ምን ይመስላል የሚለውን በጥቂቱ ለማንሳትና ቀሪ ቀናትም ስላሉን እነዚህ ቀናት ላይ ግብር ከፋዮች ምን ይጠበቅባቸዋል? ምን ማድረግ አለባቸው? የሚለውን ውይይት ለማድረግ እዚህ እንግዶችን ጋብዘናል። ቆይታ አብሬያቸው የማደርገው ዳዊት ጎሳይ ነኝ። እንደዚሁ ደግሞ እንግዶች የራሳቸውን ያስተዋውቃሉ። ከእርስዎ ልጀምር። የከፍተኛ ግብር ቤት ስራ ኪሮስ ደበሱ እባላለሁ። የሰሜን ምራብ ቅርንጫፍ ጽሕፈት ቤት ስራ አስኪያጅ። በዚህን ታምሩ የመካከለኛ ቁጥር አንድ ቅርንጫፍ ጽሕፈት ቤት ስራ አስኪያጅ። አመሰግናለሁ። በጣም እንግዲህ ቆይታ የምናደርገው የሀምሌ ወር ጀምሮ ያለው የገቢ አፈጻጸም ምን ይመስላል? እንዴት እየሄደ ነው? በተለይ ደግሞ ይሄኛ ወርን ትኩረት አድርገን በብዛትም ግብር ከፋዮች የሚሳተፉበትም ስለሆነ እንደየ ቅርንጫፎቻችሁ ምን ይመስላል? ሂደቱ እንዴት ነው ያለው ገቢው የሚለውን ያው፣ ሀገርም ብዙ ይጠብቃል በተለይ በዚህኛው አመት ደግሞ ያለው የገቢ አፈጻጸም እጅግ በጣም ከፍ ብሎ እንዲገኝ ነው የሚፈለገው ና ከሱ ከሱ አንጻር እንዴት እየሄደ ነው ሂደቱን በየቢሮዎቻችሁ እስኪ ያስረዱ ነው። እጅግ አርጌ አመሰግናለሁ። እንግዲህ በዚህ በጀት አመት አይ ቲንክ እንደ ተቋም አንድ ነጥብ ሁለት ትሪሊየን ነው እቅድ የታቀደልን እንደ ተቋም እንደ ቅርንጫፍ ደግሞ የዶሞስቲክ ታክሱን ሰባ ፐርሰንት የሚሸፍን ቅርንጫፍ ጽሕፈት ቤት ነው። ይሄ ማለት አራት መቶ ሀምሳ ስድስት ቢሊየን ነው። በዚህ ወር ከፍተኛ ግብር ክፍያ ለመሰብሰብ የሚጠበቅበት እቅድ። ስለዚህ ከዚህ አንጻር ፎርዘ ላስት ሶስት አመት አፈጻጸማችን በጣም ጥሩ አፈጻጸም ነው፣ ፐርፎርም ያደረግ ነው። ከመቶ በላይ ነው ፐርፎርም ያደረግ ነው። ስለዚህ ይሄ ጥሩ ነው ብለን ነው የምናስበው። ሶ የጥቅምት ወራችን እቅድ በምናይበት ወቅት ዘጠና ሁለት ቢሊየን ነው እንደ ቅርንጫፍ እቅድ ያቀድ ነው። ስለዚህ ይሄ በጣም የቅርንጫፉን ሀያ ፐርሰንት ይሸፍናል። ይሄ እቅድ ማለት ነው እንደ ቅርንጫፍ ስለዚህ ከዚህ አንጻር አይ ቲንክ አሁን ያለን እስካሁን ያለን ነው ጉዳዮች በጣም ጥሩ ናቸው ብለን ነው የወሰኑ። ቀድመን ፖቴንሻል የመሰብሰብ ስራዎች ሰርተናል። ሁለተኛ ዝግጅት አድርገን ነው ወደ ስራ የገባ ነውና በሚቻለው መጠን የሶስት ኮሚቴዎችን አዋቅረን የቴክኒካል ኮሚቴ፣ የመስተንግዶ ኮሚቴ፣ የሎጂስቲክ ኮሚቴ አዋቅረን ወደ ስራ የገባ ነውና ለዚህ ቀድም ሶስት ወር ገምግመን ወደ ስራ የገባ ነውና፣ ሞሮለስ አፈጻጸማችን በጣም ጥሩ ናል ብለን ነው የምናስበው። ደኛም ቅርንጫፍ ስበት ቤት እንግዲህ ካሉን ግብር ከፋዮች ቁጥር አኳያ ና ካለው ፖቴንሻል አኳያ የራሳችን ቅድ ወስደን ወደ ስራ ተገብቷል። የመጀመሪያዎቹ አራት ወራት የግብር ማሳወቂያ ወቅትም ከመሆናቸው ጋር ተያይዞ ከቅድመ ዝግጅት እስከ ትግበራ ሰፊ ስራዎች የሰራንበት ነው የሚሆነው። ከፍተኛውንም የእቅድ ቁጥር የሚወስዱት እነዚህ አራት ወራቶች ናቸው። የሶስት ወሩን የኳርተሩን ኦልሬዲ ፈጽመን አፈጻጸማችን ገምግመናል። እሱም ኦልሞስት ከመቶ አስራ ሁለት ፐርሰንት በላይ ማሳካት የቻልንበት ነው። ይህ ሊሆን የቻለበት ምክንያት ደግሞ ካለው ፖቴንሻል አኳያ ስራዎችን ለይቶ በማከናወናችን ነው ማለት ነው። ምን አይነት ግብር ከፋዮች አሉን? ከየትኞቹ ግብር ከፋዮች የትኛው ታክስ ነው የሚመጣው የሚለውን በለየ ሁኔታ መንቀሳቀስ ችለናል ማለት ነው። በተለይ ደግሞ ከፌዴራል ግብር ከፋዮች ጋር ተያይዞ ከሐምሌ እስከ ጥቅምት ሰላሳ እንግዲህ የግብር ማሳወቂያ ነው። አመታዊ ንግድ ትርፋቸውን አስታውቀው የሚጠበቅባቸውን ግብር የሚከፍሉበት ነው እና በልዩ ክትትል ስራዎችን አከናውነናል ማለት ነው። ግብር አሰባሰብ ወቅት ያው ጥቅም ከጥቅምት አንድ ከሐምሌ አንድ እስከ ጥቅምት ሰላሳ ነው በአዋጁ የተቀመጠው። ነገር ግን ደግሞ ግብር ከፋዮቻችን አብዛኛው የሚከፍሉት ጥቅምት ወር ነው። ከዚህ አንጻር እንደ ተቋም ኦልሞስት ወደ አንድ ነጥብ ሁለት ትሪሊየን ከታቀደ ውስጥ 120 ቢሊዮኑ እንደ አገር ውስጥ ታክስ በዚህ ወር የሚሰበሰበው ነው። ስለዚህ የጥቅምት ወር ገቢ አሰባሰብ ለተቋሙ ለየብራንቾቻችንም ትልቅ ዋስትና አለው ወይ ብን ለመንግስትም ትልቁ ገቢ የሚሰበሰበው በዚህ ወቅት ስለሆነ ከዚህ አንጻር እንግዲህ ይህንን ትልቅ ገቢ ለመሰብሰብ እንደ መካከለኛ ቁጥር አንድም አጠቃላይ ከያዝ ነው ከአመቱ በጀት 13 ፐርሰንቱ የዚህ ወር ነው። ወደ 17 ቢሊዮን አካባቢ ነው ኤክስፔክት የሚደረገው ና ይህን ለማሳካት ቀድመን ከነሐሴ ጀምረን ቅድመ ዝግጅት ስናደርግ ነው የነበረው። ቅድመ ዝግጅቶቻችን አንደኛው ያው ግብር ከፋዩ የዚህ የመረጃ የማጥራት ግብር ከፋዮችን ለይቶ የማወያየት የማነጋገር በተለይ ከአዲሱ ገቢ ግብር አዋጅ ማሻሻያ ጋር ተያይዞ ኮንፊውዥን እንዳይፈጠር ግብር ከፋዮቻችንን የማወያየት ስራ በስፋት ሰርተናል። ከዛ በኋላም የተለያዩ ኮሚቴዎችንም በማደራጀት ኦልሞስ በዋናነት የቴክኒክ ኮሚቴ ቴክኒካል የሚያጋጥሙ ችግሮች እንደዚሁ ደግሞ ከሎጂስቲክ ጋርም ተያይዞ እንደዚ አይነት ቅድመ ዝግጅቶች ሲሰሩ ቆይቷል። ፕላስ ሰራተኛውም ቢሆን ከአቅም በላይ ካልሆነ በስተቀር በጥቅምት ወር ፍቃድ ምናምን የሚባሉ ነገሮች የሉም ያው ፒክ ታይም ነው ለገቢዎች ጥሩ እዛው እንዳሉ አቶ ገዛይ ጥቅምት ወር ያው ሁላችሁም በገለጻችሁበት መልኩ ነውና እንደው በተለየ መልኩ ከሌሎች ወራት በተለየ መልኩ የምናይበት ከፍተኛ የሆነ የገቢ አፈጻጸም የሚጠበቅበትም ነው ግብር ከፋዩን በዛው ልክ የሚንቀሳቀስበት ነውና እንደ ሰራተኞች ዝግጅት በአመራር ደረጃ ያለው ግንኙነት የየእለቱ ሁኔታ ምን ይመስላል? ጥድፊያው በጣም ወሳኝ ጊዜ ነው። አሁን እዚህ እናንተን ሳገኛችሁ ተመልካቾችም እንዲረዱ ጊዜያችሁን በጣም አጣባችሁ ነው የተገኛችሁት። በጣም እንደተቸገራችሁ ይገባኛል። ምን ያህል ሰዓት መስዋዕት እንደምታደርጉ በየደቂቃው ምን ያህል ለውጦች ሊኖሩ እንደሚችሉ እረዳለሁ እና ተመልካቾች በደንብ እንዲገባቸው ጥቅምት ወርን እንዴት ትረዳዋለህ ልበል። አንተ ብል ችግር የለውም አደል? ችግር የለውም እንግዲህ ጥቅምት ወር ቅድም እንዳልኩ ነው ለገቢ ሴክተርም ለግብር ከፋይም በጣም ፒክ አወር ነው። ያው ለግብር ከፋዬው አስር ወር ሰርቶ ማነው አመት ሰርቶ እስከ ሰኔ ሰላሳ የሰራውን ከሐምሌ አንድ እስከ ጥቅምት ሰላሳ ነው ማሳወቅ አለበት ተብሎ በአዋጁ የተቀመጠው። ነገር ግን ያው ግብር ከፋዮቻችንም ገንዘቡን ስለሚጠቀሙበት አብዛኛው ጥቅምት ላይ ነው የሚመጡት። ስለዚህ ጥቅምት ለእኛ ትልቅ ሰርግና ምላሽ ነው ነው የምንለው እኛ እኛም ግብር ከፋይም ሞር እነዚህ ወቅት ላይ ስለሆነ የሚያሳውቀው፣ እንግዲህ ግብር በመስሪያ ቤቱ በኩል ወይም እንደ ተቋም ስንወስደው ቅድም ያልኩ ነው አንደኛ ትልቅ እቅድ የሚታከደው ጥቅምት ላይ ነው። ከሁሉም ወራቶች ከፍተኛ እቅድ የሚታከደው በየብራንቹም እንደ ገቢዎች ሚኒስቴርም ጥቅምት ላይ ስለሆነ ከገቢውም ያለፈ ደግሞ ህጉን ተከትሎ ግብር ከፋዩ በተቀመጠለት ጊዜ እንዲያሳውቅ እንጠብቃለን። ጥቅምት ወር እንግዲህ እንደተገለጸው ለሁሉም ወሳኝ ወር የምንላት ነች። ለግብር ከፋዮችም ደግሞ ግብርን በፍቃደኝነት አሳውቆ መክፈል የሚለውን መርህ የሚያገባዱበትና ና የሚያጠናቅቁበት ነው ማለት ነው። አንድ ግብር ከፋይ በፍቃደኝነት ነው ግብሩን የሚከፍለው ለማለት የግድ በተቀመጠለት ህግ መሰረት መንቀሳቀስ መቻል አለበት ማለት ነው። ይህንን ለማበረታታት ግብር ከፋዮቻችን ማለት ነው በወቅቱ መጥተው እንዲከፍሉ ነው በልዩ ትኩረት እየተሰራ ያለው ማለት ነው። ከታች ከፈጻሚ እስከ በላይ ያለው አመራር በተናበበ ሁኔታ ሞንዴቱ ሪፖርቶችን እንቀባበላለን ግብረ መልስ ሲሰጣን፣ ፊድባክ የሚያጋጥሙ ነገሮች ካሉ ከግብር ከፋዮም ሳይድ የሚመጡ ነገሮች ካሉ በዛ ፕላትፎርም እየፈታን ግብራቸውን በተሳለጠና እንግልት በሌለበት አኳን እንዲካሄድ ስራዎችን እየሰራ እንገኛለን ማለት ነው። እንደ ከፍተኛ ግብር ከፋይ ያው የግብር ቀድመን ነው ቅድም ስለሆነ ቀድመን ነው ወደ ዝግጅት የገባ ነው ቅድም እንደገለጽኩት ትልቅ የትርፍ ግብር የሚከፈልበት ወቅት እስከሆነ ድረስ ተቋሙ እውነት ለመናገር በዚህ ወቅት የተለመደው ነገር ምንድነው? ምንም ስብሰባ የለንም እንደ ተቋም። ምክንያቱም ኬዞች ይመጣሉ ነው፣ ከኬዞች ጋር ነው ብዙ ጊዜ። ለዛ ነው ቅድም ራሱ ቢዚ ለመሆን የሞከር ነው። እና ከእሱ አንጻር ማንም ሰው ከቢሮ ዞር ብሎ የሚ ስፔሻል አመራሮች ከቢሮ ዞር ማለት የለባቸውም። በዛ መስለ እየሰራ ነው ያለ ነው። እና ሰራተኛው ቀን መን ነው ወደ ስራ ለመግባት የሞከር ነው። እና ሰራተኛ እያንዳንዱ ጉዳዮች ደይ ቱ ደይ ኢንተራክሽን አለ። ያው ኦንላይን ማሳወቁና ኦንላይን መክፈሉ እንዳለ ሆኖ ኬስ ኖርበት ፊዚካሊ ይመጣል ግብር ከፋይና እንደ ተቋም ዶ የነበረ ወደ 22 ቼክ ሊስት ነበር ነው። ቼክ የምናደርግበት ስርዓቶች ነበሩ። አሁን በአዲሱ አዋጅ ወደ 28 አካባቢ ቼክ ሊስት አዘጋጅተን ቀድመን ነው ለግብር ከፋይ በፌስቡክ፣ በቴሌግራም፣ በኤስኤምኤስ፣ በኢሜይል አድረስ ለማድረግ ሞክረናል በተለያዩ ሚዲያዎች እና አብዛኛው ልትዮ ግብር ከፋይ ያው በየንትን እየዞር እኛ ቅስቀሳ ለማድረግ ትንሽ የሌቶ ትንሽ አቅማቸው ምስትሮንግም ስለሆነ አብዛኛው በኢሜይል ነው በኢሜይል በኤስኤምኤስ ቅድም እንደገለጽ በዛ መሰጠ የምንገናኘው ና ሶ ወይም ጉርግፋዎችን አድረስ ለማድረግ ሞክረን ነው። እንግዲህ ወደ ስራ ለመግባት የሞከረውና ሰራተኛው ቅድም ዝግጅቱ እንደተባለው ቅድም ሰራተኛው እስከ አንሰ እናመሻል ስንል ይሄ ነው። ለዛ ጥቅምት ዩኒክ ነች ጥቅምት ለኛ ማለት ነው እና በዛ መልክ ነው እየሰራ ያለው። ጉርግፋይም ይሄን ስለሚያቅ ቀድሞ ይገለገላል፣ ቀድሞ ይጠቀማል። በዛ መሰረት ነው ስራ እየሰራ ያለ ነው እና አሁን እንደ ቅርንጫፋችን አሁን ዘሆለ ሸቡን እናቀርባለን። በጀት መንግስት ቢሆንም ያው የሶርስ የገንዘቡ ሶርስ እነሱ ናቸው። ስለዚህ ሰዎች ሲመጡ ሻይ ቡና እናቅርብላቸዋለን፣ ውሀ እናቅርብላቸዋለ፣ መጥቶ ይስተናግዳሉ። እያንዳንዱ ኬዞ ዲስከስ አድርገው ይሄዳሉ። ና በዛ መልክ በተሟላ መልክ ወደ ዝጊት ተዘጋጅተን ወደ ስራ የገባ ነው። ና ይሄ በጣም ሊበረታታ ይገባል የሚል ሀሳብ አለኝ። በተወሰነ መልኩ ለተነካኩት ሞክራችኋል። ከቴክኖሎጂ አጠቃቀም ጋር ተያይዞ ያው ገቢዎች ሚኒስትር ይታወቃል። እኛም በተለያዩ ጊዜ ፕሮግራሞችን በምንሰራበት ወቅት ቴክኖሎጂ ዋነኛ መሰረት ሆኗል በአሁን ሰዓት ዓለም የደረሰበትንም እንደዚሁም ደግሞ በተቋሙ የሚበለጽጉ የተለያዩ ሶፍትዌሮችን በመጠቀም ገቢውን ለማሳለጥ ጥረት እንደሚደረግ እናውቃለን። በይበልጥ ለተመልካቾች ግልጽ ለማድረግ ያህልና እንደዚሁም ደግሞ ምናልባት ቀሪ ጊዜያትም ስላሉ ሌሎች ግብር ከፋዮችም እውቀቱ ኑሯቸው እንዲጠቀሙበትም ለማስቻል አዲሶችም የሚመጡ ካሉ ለማስቻል የምትጠቀሟቸው ቴክኖሎጂዎች ስራን የሚያሳልጡላችሁን ማንሳት የምንችል ከሆነ ብዬ ነው። እንደ ከፍተኛ ግብር ከፋዮች ያው ሳይዙ በጣም ትንሽ ነች። የእኛ ግብር ከፋዮች 748 ግብር ከፋዮች ነው ከረንት ላይ ያሉን። በየ3 አመቱ ግራጁዌት የሚያደርጉ አሉ። በየ3 አመቱ ነው ሪቫይዝ የሚደረገው። በየ3 አመቱ ደግሞ ከእኛ ወደታች የሚወርዱ አሉ እና 748 ግብር ከፋዮች ኢንተርመሶ፣ በአቅም ያው ይታወቃሉ፣ እና የተሻለ አቅም አላቸው እውነት ለመናገር። እና የቴክኖሎጂ የእውቀት የተወሰነ ጋፕ ቢኖርባቸው የተወሰነ ነገር ቢኖርባቸውም አብዛኛው የተማሩ ናቸው። አቅም ያላቸው ናቸው። እኛ ጎርኪፋዎች እና አብዛኛው ጎርኪፋዎቻችን ሳይሆን መቶ መቶ እኛ ጎርኪፋዎቻችን ይፈል ይጠቀማሉ። ሰጎራቸውን በየወሩ ቢሆን፣ በየአመቱ ቢሆን ኦንላይን ያሳውቃሉ። አብዛኞቻቸው ደግሞ ኦንላይን ይከፍላሉ። የመክፈል ኔትወርክ ካልሆነ በስተቀር የመክፈልና የማሳወቅ ችግር የለባቸው ብዬ ነው የምወስደው። ከማሳወቅና ከመክፈል አንፃር እኛ ጋ መጥቶ ወረፋ የሚያስጠብቅ ነገር የለም። እኛ ጋም ሊመጡ አይገባም። ክፍያቸው ኦንላይን ላክላቸው ደረሰኝ ኦንላይን ስለምላክላቸው ኦንላይን ካሳወቁ ኦንላይን ይከፍላሉ ኦንላይን ኢንቮይስ ይላክላቸውና እኛ ገመቶ ጉዳዮች አይፈጠሩም። እንደኛም ቅርንጫፍ ስበት ቤት እንግዲህ የአሁን ዘመኑ የዲጂታላይዜሽን ነው። ያን እየተከተልን ያለ ነው። ሚኒስቴር መስሪያ ቤቱ የሚጠቀምበት የቴክኖሎጂ ፕላትፎርሞች አሉ። በዛ ግብር ከፋዮች እንዲያሳውቁ ነው። ኦልሞስት አሁን መቶ በመቶ ማለት እንችላለን። ግብር ከፋዮቻችን በኦንላይን ነው ግብራቸውን የሚያሳውቁት ማለት ነው። አመታዊ ንግድ ትርፋቸውን ሊሆን ይችላል፣ ወርሃዊ ማሳወቂያዎችን ይብን አንድ አዲስ ወደ ንግድ ማህበረሰብ የሚመጣ ግብር ከፋይ መጀመሪያ ቴክኖሎጂ እንዲጠቀም ነው ስልጠና የምንሰጠው ማለት ነው። አክሰስ ዩዘር አክሰስ እንሰጣለን በዛ እንዲያሳውቅ፣ እንዴት ማሳወቅ እንዳለበትም ስልጠናዎች ይሰጣሉ ማለት ነው። በግብር ማሳወቂያ ጊዜያቶችም ኢቨን የኢንተርኔት አክሰስ እንኳ የሚቸገርበት ሁኔታ ከገባ ቢሮ ድረስ በመምጣት አይቲ ሩም አለ፣ እዛ ላይ ሆኖ ሪፖርት እንዲያደርግ ነው የምንጋብዘው ማለት ነው እንጂ በማኑዋል የምንቀበለው ነገር ቶታሊ የለም። ገቢዎች ገቢዎች ሚኒስቴር አንዱ ትልቁ ነገር ተግባር ያደረገው የዚህ የቴክኖሎጂ አገልግሎት ነው። በተለይ በዚህ ሁለት ሶስት ዓመት ውስጥ መሰረታዊ የሆኑ ለውጦች መጥተዋል ብሎ መውሰድ ይቻላል። ምክንያቱም ከዚህ በፊት ያው አቻ ማሰለፉ ምን ማለቱ በጣም ብዙ ችግሮች ነው የነበሩበት። ኦልሞስት አሁን እንደዚ አይነት ነገር የለም። ቅድም እንደገለጹት አዲስ ካልሆነ በስተቀር በቀጥታ ኢፋይል ያደርጋል ከዛ በኋላ ኢፔ ያደርጋል ከፈለገ በቴሌ ይከፍላል ማለት ነው። ስለዚህ ለማሳወቅም ለክፍያም እኛ ጋር ግብር ከፋይ ያንገላጣ። የዘንድሮ በጀት አመት ደግሞ በጣም ልዩ የሚያደርገው የክሪላንስም ኦንላይን ጀምረናል። አሁን አንዱ ትልቁ ችግር ግብር ከፋይን በየመድረኩ ሲያነሳ የነበሩ ችግሮች ለክሪላንስ ማጣራት የምንወስደው ጊዜ ረዥም ከመሆኑ ጋር ተያይዞ ብዙ የአገልግሎት አሰጣጥ ችግሮችን ያነሳ ነበር። ኦልሞስት አሁን ከዚህ በጀት አመት ጀምረን ክሪላንስም ኦንላይን ነው የምንሰጠው። ምንም ግብር ከፋዩ እኛ ጋር መምጣት ሳይጠበቅ ማለት ነው። ወደ አቶ ተሬሳ ልምጣና ያው ስራዎች ሁሉም ፍጹም ትክክል ሆነው ላይሆን ይችላል፣ ወይም ግብር ከፋይ በተለያየ ሁኔታ ውስጥ ቅሬታ ሊኖረው ይችላል። በዚህ ሂደት ውስጥ በተለይ በጥቅምት ሂደት ውስጥ ምን ያህል ትቀራረባላችሁ? ቅሬታም ካለ ምን ያህል ለመፍታት ዝግጅት አለ። እስካሁን ያለው ሂደት ማንሳት የምንችል ከሆነ ከዚህ በኋላ ቢመጣ እንዴት ይስተናገዳል የሚለውን ማንሳት የምንችል ከሆነ አብዛኛው ጉዳዮቻችን ያው ኦንላይን ይጨርሳሉ ብለን ነው የምናስበው። ስለዚህ ኬዞች ካላቸው በስልክ ይደወላል፣ ኦንላይን በስልክ እናናገራቸዋለን። ሜይ ቢ ደግሞ ስልክ ተስፋ የማረጋቸው ከሆነ ፊዚካሊ እኛ ጋር ይመጣሉና እውነት ለመላክ በጣም ትንሽ እኛ የቆየንም ስታፎች ስለሆን ምንድን ነው የምናደርገው፣ የማንም የስራ ላፊ በር ግብር ከፋይ የፈለገ ቦታ መግባት መብታለሁ። ስራ እስከ ቀጠሮ ማያዝ አያስፈልግም። ቢት መናጀሩ ጋር ቀጠሮ ማያዝ አያስፈልግም። ፕሮሰሱ ጋር ቀጠሮ ማያዝ አያስፈልግም። ቲሙ ጋር ቀጠሮ ማያዝ አያስፈልግም። ኤኒ ፕሌስ፣ ኤኒ ፖዚሽን፣ ኤኒ ታይም መቶ ይስተናገዳል። እኛ ድለኛ የሆንነው ምንድን ነው፣ ቁጥሯ በጣም ትንሽ ነች። ሳይዟ በጣም ትንሽ ነው፣ እንደ ቅርንጫፍ ዘበት ቤታችን እና ከእሱ አንጻር ቀጥሮ ማዘም ያስፈልገው ምንም ችግር የለውም። እያን ነው ጉዳይ መጥቶ የፈለገው ቦታ ነው እንደኛም ቅርንጫ ስፈት ቤት እንግዲህ እናቸውም ግብር ከፋይ ቅሬታ ካለው ቢሮችን ክፍት ነው ነው። ዝግ የሚሆንበት ጊዜም የለም። ፕሮግራም የለም። ግብር ከፋ ለማናገር በዚህ ቀን በዚህ ለት ይምጡ የሚን ነገር የለም። በስራ ሰዓት እስከተገኘን ድረስ ማናቸውንም ቅሬታዎች እንቀበላለን ማለት ነው፣ ያለ ገደብ። ኢቨን በየደረጃ ያለው አመራርንም ለማግኘት በጣም ቀላል ነው ማለት ነው። ለምሳሌ ቡድን መሪን ብንወስድ የመጨረሻ ወርቀን ቡድን መሪ ነው። ቡድን መሪው እዛው ቅርብ ነው፣ ከፈጻሚ ጋር ነው ያለው። ስራ ሂደቱ እዛው ነው ያለው። ዘርፎች እዛው ነው ያላችሁ። ስራ አስኪያጅም እንደዛው እና ኤኒ ቅሬታ እንኳ ቢኖር አመራሩን አግኝቶ ችግሩ እንዲፈታለት ምንም የሚንገላታበት ሁኔታ የለም ማለት ነው። በተቻለ መጠን ደግሞ የአሰራር ስርዓቶችን ተከትለን ስራዎች መሬት ላይ ወርደው እንዲሰሩ ጥረት ይደረጋል ማለት ነው። በምናደርጋቸው የአመራር ውይይቶችም፣ ወራዊ ስብሰባዎች አመራሩን ይዘን እንገመግማለን። አገልግሎት እንዴት ሰጠን የሚለውን ነገር በዛ ልክ ተደራሽ እንሆናለን ማለት ነው። ቅሬታ በሁለት መልኩ ነው የምናየው አንደኛው ከታክስ ውሳኔ ጋር በተያያዘ ተቋሙ የራሱ የሆነ አደረጃጀት አለው። ቅሬታ የግብር በዛብኝ፣ የግብር ያለ አግባብ ተወሰነብኝ፣ ክሪላንስ ተከለከልኩ የሚሏቸው መሰረታዊ ጥያቄዎችን በታክስ ሕጉ መሰረት የቅሬታ ስርዓት የሚፈታ በጽፈት ቤት ደረጃ ተደራጅቶ ያንን የሚያ አካል አለ። ሁለተኛው ደግሞ በአገልግሎት አሰጣጥ። በአገልግሎት አሰጣጥ ዙሪያም የሚነሱ ቅሬታዎች ጋር የራሱ የሆነ አደረጃጀት አለው። በምዝገባና ስረዛ ስር ሆኖ ባለሙያዎች አሉት። እነዚህን የግብር ከፋዮችን ቅሬታ በአካልም በማነጋገርም ከነሱ አቅም በላይ ከሆነም ደግሞ አቅርቦ እንዲፈታ የሚያደርግ ራሱን የቻለ ስራ ክፍል ስላለ ይሄ እንደ ጥሩ ነገር አንዱ የምንወስደው ነው ከተቋሙ አንጻር። አሁን ግን ያው ከመደበኛው አንጻር ማለት ነው። አሁን ግን ጥቅምትን አስመልክተን ስለሆነ የምናወራው ከጥቅምት ጋር በተያያዘ ደግሞ ቅድም በቅድም ዝግጅቶቻችን ላይ ካስቀምጥናቸው ካደራጀነው ኮሚቴ አንዱ ይሄ ነው፣ ቴክኒክ ኮሚቴ የምንለው አለ። ከግብር አከፋፈሉ ጋር የሚያጋጥሙ ችግሮችን በታክስ ኦፕሬሽን የሚመራ ቲም አለ በስሩ ስራ ሂደቶችን በቀጥታ የማሳወቅ ክፍልን የዳ ክፍልን እነዚህ የመሳሰሉትን ይዞ እዛውን ስፖት እዛው ሆነው ችግርን የሚፈታ ቲም አለ። ከዛም ያለፈ ደግሞ በስራ አስኪያጅ ደረጃ በቀጥታ በአካልም ለዛ ነው ቅድም ጥሪሳም ሲገልጽ እንደነበረው አመራር ጥቅምት የትም መንቀሳቀስ የለበትም የምንለው ለዛ ነው። ሌላ የስብሰባ የመሳሰሉ ሌሎች ነገር ሊኖሩ አይገባም ነው። ጥሩ ሀሳቦች ነው ያነሳ ነው። ያው ከየቅርንጫፎቻችሁ ጋር የተያዘውን ነባራዊ ሁኔታ በደንብ አስረድተናል ብዬ አስባለሁ። ቀሪ ቀናት አሉን። በእነዚህ ቀሪ ቀናት እንግዲህ የለመድኑ ነገር አለው ወደ መጨረሻ ቀናት ላይ መጨናነቆች ይኖራሉ። ይህ ለኔትወርክም ቅድም ላልነው ችግርም ሊያጋልጥ ይችላል። እንደዚሁ ደግሞ ባለመክፈል ሊቀሩ የሚችሉ ግብር ከፋዮችም እንዳይኖሩ በጊዜ መክፈል እንዲችሉና የሚጠበቅባቸውን ግዴታ እንዲወጡ ምን መልእክት አላችሁ? ጥቅምት አገርን ለሚወድ ግብር ከፋይ መጨረሻ በዓመት አንድ ጊዜ የሚከፍለው ግብር ይሄን ነው። ስለዚህ መሰረተ ልማቶቹ እንዲሟሉለት እና አገሩን የሚወድ ግብር ከፋይ ግብሩን መክፈል ያለበት በዚህ ሰዓት ነው ነው እንግዲህ እስካሁን የከፈሉን እጅግ በጣም አሳውቀውም የከፈሉትን በጣም እያመሰገንኩኝ በተለይ ቀሪ ጊዜ በጣም አጭር ጊዜ ነው። አብዛኛው ግብር ከፋይ ግብሩን ለማሳወቅ ጥረት አድርጓል። አሁንም ጥቂት የማይባሉ ግብር ከፋዮች ቀርተዋል። ስለዚህ እነዚህ በተለይ በተለይ ማሳወቅን በተመለከተ እስከ 27 እስከ 28 ቢያጠናቅቁ ክፍያውንም በተመሳሳይ ቢያደርጉ ምክንያቱም በ29 ና በ30 በጣም ኔትወርክ ይጨናነቃል አይታወቅም እንግዲህ ኢንፍራስትራክቸር ነው ያው ቴክኖሎጂ ሰው ሰራሽ ስለሆነ ያ ቢሆን ጊዜ አለን የሚባልበት አይደል። እስካሁን ድረስ ቢሆን ኖሮ ይሄ ቀን አለ ይሄ ቀን አለ ሊባል ይችላል። አሁን ግን ኦልሞስት ጊዜያችን እየተጣበበ ስለሆነ ሁሉም ግብር ከፋይ ያለ አስፈላጊ መቀጫ፣ ያለ አስፈላጊ ውጣውረድም ውስጥ ከሚገባ በዚች በቀሪ ጊዜያቶች ውስጥ ግብሩን ዛሬውኑ አሁኑ ጀምሮ ገብሩን አሳውቆ እንዲከፍል በዚያው አጋጣሚ ነው ኔም አደራ ማስተላለፍ ምፈልገው። በተጨማሪም ቴክኒካል የሚያጋጥሟቸው ችግሮች ካሉ እንደ ብራንችም ያው የፕላትፎርም አለ፣ ሁሉም ብራንች የየራሱ ፕላትፎርም አለ፣ የተቋሙ ፕላትፎርም አለ። ኢቨን የፋናም ባለን እንትን መሰረት በእነዚህም ጥያቄዎቹን እያቀረበ የሚያጋጥሟቸው ችግሮችም በስልክም እያቀረበ ቶሎ ግብሩ አሳውቆ እንዲከፍልና እሱም ለከፈለው ግብር ከፋይ ውጤቱን ማየት የምችልበት እኛም ለሰበሰብ ነው ደግሞ ግብር ከፋይን ቴንክዩ የምንልበት እንዲሆን በዚሁ አጋጣሚ መልእክት ለማስተላለፍ ነው። አመሰግናለሁ። እሺ፣ አቶ ገዛኝ ገልጸውታል። ግብር መክፈል እንግዲህ ለሀገር ክብር ነው። የምንሰበስበው ግብርም እንግዲህ ለኢኮኖሚ እድገት አጋዥ የሚሆን ነው። ያን ማድረግ ስንችል ነው ሁላችንም ተጠቃሚ የምንሆነው ማለት ነው እንደ ሀገር። ስለዚህ በእኔ በኩልም ማስተላለፍ የምፈልገው ግብር ከፋዮቻችን እንግዲህ ብዙ አብዛኛዎቹ ታማኝ ግብር ከፋዮቻችን ናቸው፣ ግብራቸውን በወቅቱ የሚያሳውቁ ናቸው። ሌሎችም አንዳንዶች እንግዲህ ዘግተው የሚያሳውቁም ስላሉ ከዚህ አይነት ልማድ መውጣት መቻል አለብን ማለት ነው፣ በወቅቱ ማሳወቅ ለሚፈለግበት ልማት ማድረስ የሚለውን ነው መውሰድ መቻል ያለብን። በዘገዩ ቁጥር እንግዲህ ለእነሱም ተጨማሪ የሆነ ወለድና ቅጣት ነው የሚመጣው። ያን መክፈል አይጠበቅባቸውም። ትክክለኛ ገቢን፣ ትክክለኛ ታክስን በወቅቱ ማምጣት ከተቻለ በሁለቱም ወገን ጠቀሜታው የጎላ ነው የሚሆነው ና ይህንን እንዲያደርጉ ነው የምንመክረው። እንደ ቅርንጫፍ ቤትቤታችን እንግዲህ ያው ብዙ ጥሩ መጥተናልን እንደ ቅርንጫፍ ይሄ ደግሞ እኛ ክርክፎቻችን ቅድመ ነገር ከአቅም አንጻር ጥሩ ናቸው ብለን እያሰም ስለሆነ

ን ስላለባቸው ለሀገር ደግሞ የሚጠቅም ገቢም ስለሆነ ኮኖሚ ቶሎ እንዲመጡ ስፔክት ይደረጋል። ይሄን ሰፖርት ለማድረግ እንሞክራለን። እውነት ለመናገር እኛ እግር ክፍሎቻችን እውነት ለመናገር እስካሁን ጥሩ መተናል። ስለዚህ የጋራ ውጤት ነው። ምክንያቱም ሰራተኛው ጥሩ በመሰራት እያመሸን እስከ አንድ ሰዓት እያመሸን እየሰራን ስለሆነ በዚህ በቀሩት ጊዜ ውስጥ መቶ መስተናገድ ይችላሉ። ቅዳሜ ደግሞ እስከ አስራ አንድ ስለምንሰራ ያው መቶ መስተናገድ ስለሚችሉ አይ ቲንክ ሰራተኛው በጣም መመስገን አለበት። ለዚህ ደግሞ እስካሁን ደግሞ ለሰበሰብ ነው ገንዘብም እግር ክፍሎቻችን በጣም ማመስገን ያስፈልጋል። ምክንያቱም እነሱ ባይኖሩ እኛ አንኖርም። እኛ ማን ንቀጠል ነው እና መንግስተኛንም አይቀጥለንም ብዬ ነው ማስበው። ስለዚህ እነዚህ ግብር ከፋዮቻችን እኛ ደመወዝ ከፋዮች ናቸውና በጣም መከበር አለባቸው። በጣም እናገለግላቸዋለን። ስለዚህ ጥሩ ናቸው ብዬ ነው መወስደው። ሰው ከተጨማሩ ወደነ በተለያዩ ጉዳዮች እንዳይዘገዩ ቀድሞ እንዲመጡ ኤክስፔክት ይደረጋል። ይሄን ደሞ ለማገልገል እኛ ዝግጁ ነን፣ እናገለግላለን በጊዜኑ ዋሬዲ ቱ ሰርቭ የሚለው ነገር ለማሰር እፈልጋለሁ። ተመልካቾቻችን እንደተመለከታችሁት እንግዲህ ቆይታ እያደረግን የነበረው በተለይም ደግሞ በጥቅምት ወር የነበረውን የገቢ አሰባሰብ በተመለከተ እንግዲህ ግልጽነትን ለመፍጠር እንዴት እየሄደ ነው ያለው የገቢ አሰባሰቡ የሚለውን ለማሳወቅና በስተ መጨረሻም ደግሞ በቀሩት ሶስት አራት ጥቂት ቀናት ውስጥ ቀሪ ጊዜ ያላቸው ግብር ከፋዮችም መጥተው እንዲስተናገዱና ባላቸው የ ሚዲያም የተለያዩ አማራጮች እንደዚሁ የየቅርንጫፎቻቸውን ማግኘት እንዲችሉ ጭምር መረጃዎችን ለመስጠት ነበር። እዚህ እንግዶቻችን የጋበዝናቸው የነበረን ቆይታ ይህንን ይመስል ነበር። ሳምንት በክፍል ሁለት እና ከአዲሱ ገቢ ግብር አዋጅ ጋር በተያያዘ ደግሞ መጠነኛ ግልጽነትን ለመፍጠር በዘጋጀነው መሰናዶ እስከምንገናኝ ድረስ መልካም ሳምንት